በጥንታዊ ቤተ መቅደሶች ሰዎች አምልኳቸውን ይዘው የሚቀርቡበት የተለያዩ ደረጃዎች ያሏቸው አደባባዮች ይገኛሉ። የውጭው አደባባይ ማንኛውም ሰው መግባት የሚችልበት ሲሆን፣ የውስጠኛው አደባባይ ለካህናት ሦስተኛው ደግሞ ለሊቀ ካህናት ብቻ የተፈቀደ ነበር። ጸሎትም የሚሠራው በተመሳሳይ መንገድ ነው። አብዛኛው ክርስቲያን ሊደርሱባቸው ያልቻሏቸው የጸሎት ደረጃዎች አሉ። በዚህ ቪዲዮም አምስቱን የጸሎት ደረጃዎች አብራራላችኋለሁ። የመጀመሪያው የጸሎት ደረጃ የልመና ጸሎት በመባል ይታወቃል። የልመና ጸሎት ሰዎች ጸሎታቸውን የሚፈልጓቸውን ነገሮች እግዚአብሔርን በመጠየቅ ብቻ የሚገደቡበት የጸሎት አይነት ሲሆን ይህ የጸሎት አይነት መደበኛና በመንፈሳዊም ግዛት የመጨረሻው የሚባል ነው። ምንም እንኳን እንዲህ አይነት ጸሎት ስህተት ነው ማለት ባይሆንም በሚያሳዝን ሁኔታ ብዙ ክርስቲያኖች ጸሎታቸውን የሚጀምሩትም የሚጨርሱትም እዚህ ክፍል ላይ ነው። እግዚአብሔርን ማናገርና ማዋራት ወደ አይምሯቸው የሚመጣው የሆነ ነገር ሲፈልጉ ብቻ ነው፣ ቸርነቱን፣ ጥበቃውን፣ ፈውሱን፣ ምሪቱን አልያም ደግሞ በረከቱ። ነገር ግን እዚህ የጸሎት ክፍል ላይ የሙጥኝ ብሎ መቆየት ችግሩን የምታዩት ጸሎትን ልክ እንደ መንፈሳዊ ቬንዲንግ ማሽን ማየት የጀመራችሁ ቀን ነው። ያላችሁን ጥቂት ጸሎት ሳንቲሞች ታስገባላችሁ እግዚአብሔርም የጠየቃችሁትን ነገር ይሰጣችኋል። እናም እናንተ በምትፈልጉት መንገድ ጸሎታችሁን እንደመለሰላችሁ ስታስቡ ትናደዳላችሁ ወይም እግዚአብሔር አይወደኝም ወደሚል ሐሳብ ትገባላችሁ። የልመና ጸሎት የምትነሱበት እንጂ የምታርፉበት ስፍራ አይደለም። በዚህ የጸሎት ክፍል ላይ መቆየት ችግሩ ከእግዚአብሔርና ከዓላማው ይልቅ ትኩረታችሁ ሙሉ ለሙሉ በራሳችሁና በነገሮቻችሁ ላይ እንድትጥሉ ማድረጉ ነው። ስለዚህም እግዚአብሔር ተኮር ሳይሆን ራስ ተኮር ትሆናላችሁ ማለት ነው። ምንም እንኳን የልመና ጸሎት መጽሐፍ ቅዱሳዊና አስፈላጊ ቢሆንም ከእግዚአብሔር ጋር ልታደርጉት የምትሹት ትንሹ ንግግር እንደሆነ ልትረሱ አይገባም። ልክ ማንበብ ለመቻል የሚማር ልጅ እድሜ ልኩን የስዕል መጽሐፍትን ከማንበብ ባይዘል እንደ ማለት ነው። እንደ እግዚአብሔር ልጅነታችሁ ልትፈልጉ የሚገባው የእናንተ የሆነውን ብቻ ሳይሆን የእግዚአብሔርም የሆነውን ጭምር ነው። የበሰለ አማኝ ብዙ ጊዜውን የሚያጠፋው በልመና ጸሎት ሳይሆን የእግዚአብሔርን የልብ መሻት በመጠየቅ ውስጥ ነው። ስለዚህ ጸሎታችሁን ሁልጊዜም የምትፈልጉትን በመጠየቅ ዙሪያ ብቻ የምታጥሩት ከሆነ መቼም ቢሆን የእግዚአብሔርን ሌላኛውን ገጽታው ልታውቁት አትችሉም። እድሜ ልካችሁን እግዚአብሔርን እንደ እውነተኛ አባት ሳይሆን እንደ ሰጪ ብቻ ታዩታላችሁ ማለት ነው። ሁለተኛው የጸሎት ደረጃ ይህ የምልጃ ጸሎት ሲሆን፣ ይህም ትክክለኛ መንፈሳዊ ብስለት መታየት የሚጀምርበት ክፍል ነው። ምልጃ ራሳቸውን ትታችሁ ለሌሎች መጸለይ የምትጀምሩበትና በእግዚአብሔርና በሰዎች ፍላጎት መካከል የምትቆሙበት ጊዜ ነው። አርጋ የሚለው የዕብራይስጥ ቃል መገኘት የሚል ትርጓሜ ያለው ሲሆን ምልጃም ለራሱ ለመጸለይ ያልቻለ ወይም ያልፈለገ ሰውን ወክላችሁ ከእግዚአብሔር ጋር መገናኘት ማለት ነው። የምልጃ እጅግ አስደናቂ እውነታው እናንተ ገዷችሁ እና ከልባችሁ ተነሳስታችሁ ለሰዎች በምትጸልዩበት ወቅት እግዚአብሔር የእናንተን ጉዳይ መስራቱ ነው ለማለት የፈለግኩት ነገር እናንተ የሆነ ችግር በህይወታችሁ ቢያጋጥማችሁና ሌላ ሰው በተመሳሳይ ችግር ውስጥ እያለፈ መሆኑን ተመልክታችሁ ለእርሱ ብትጸልዩለት እግዚአብሔር ለዚያ ሰው ስትሉ ገለል ያደረጋችሁትን የእናንተን ችግር ወስዶ ይፈታል ማለት ነው። ብዙ ክርስቲያኖች ሊረዱት ያልቻሉት ሚስጥር ይህ ነው። በትንቢተ ሕዝቅኤል ምዕራፍ 22 ከቁጥር 30 እግዚአብሔር አምላክ እንዲህ ይላል ቅጥርን የሚጠግንን ምሪቱንም እንዳላጠፋ በፍረሰበት በኩል በፊት የሚቆምላትን ሰው በመካከላችሁ ፈለግኩኝ ነገር ግን አላገኘሁም። እግዚአብሔር እዚህ ጋር እየፈለገ የነበረው ለራሳቸው ሳይሆን ለሌሎች ሰዎች የሚማልዱ ሰዎችን ነበር። አማላጆች ሌሎችን በጸሎት የሚጠብቁ መንፈሳዊ ቅጥር ሰሪዎች ናቸው። እንዲህ አይነት ጸሎትም የራስን ፍላጎት ገለል በማድረግ ሌሎችን ማስቀደምን የሚፈልግ በመሆኑ ጥልቅ የሆነ መንፈሳዊ ብስለትን ይጠይቃል። በምልጃ ጸሎቱ ስትገቡ። እየሰራችሁ ያላችሁት ህዝቡን በእግዚአብሔር ፊት ይዞ እንደሚቀርብ ካህን ነው። የሌሎች ሰዎችን ሸክም ተሸክማችሁ ወደ ጸጋው ዙፋን መቅረብ፣ ምልጃ ከፍላጎት ሳይሆን ከፍቅር ይመነጫልና ከልመና ጸሎት ይልቅ እጅጉን ሀያ አለው። ለሌሎች በተለይም ለራሳቸው መጸለይ ለማይችሉ ሰዎች ስትጸልዩ እግዚአብሔር ለህዝቡ ካለው ልብ ጋር ትተባበራላችሁ። በማዳንና በመመለስ ስራውም ከእርሱ ጋር ህብረትን ታደርጋላችሁ። ለዚህም ነው ከግል ጸሎቶች ይልቅ የምልጃ ጸሎቶች ፈጣን ምላሽ የሚያገኙት። ምንም እንኳን እግዚአብሔር ህዝቡን ለመባረክና ሌሎችን ለመርዳት ካለው ፍላጎት ጋር መተባበር ቢሆንም ምልጃ በራሱ የሚያስከፍለው ዋጋ መኖሩን መርሳት የለብንም። ለአንድ ሰው የእውነት ስትማልዱ ህመማቸውን ማዳመጥ፣ ሸክማቸውን መሸከም ብለውም በእነርሱ ፋንታ መንፈሳዊ ውጊያቸውን ልትዋጉ ትችላላችሁ። ስለዚህ ይህ ለነፍሳት ግድ የሚለው ጥልቅ ጸሎት እንጂ መደበኛ ጸሎት አይደለም። ብዙ ክርስቲያኖች ይህንን ጸሎት ክፍል የሚፈልጉትም ለዚሁ ነው፣ ከባድ ስሜታዊና መንፈሳዊ መስዋዕትነትን ይጠይቃልና። ሶስተኛ የመንፈሳዊ ውጊያ ጸሎት። ብዙ ክርስቲያናት ምቾት የማይሰማቸው እዚህ ጋር ነው። የመንፈሳዊ ውጊያ ጸሎት ሰዎችን በመቃወም የሚደረግ ሳይሆን ሰዎችና ነገሮቻቸው ላይ ተጽዕኖ የሚያሳድሩ አጋነንታዊ ኃይሎችን በመቃወም የሚደረግ ጸሎት ነው። ኤፌሶን 6:12 መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሠራዊት ጋር ነው እንጂ በማለት ተጽፎልናል። የመንፈሳዊ ውጊያ ጸሎት የእግዚአብሔርን ፍቃድ ከመፈጸም ከሚያደናቅፉ አጋንንታዊ ኃይሎች ጋር የሚደረግ መጋደል ሲሆን ይህም መንፈሳዊ ስልጣንንና እግዚአብሔር የሰጠንን የጦር ዕቃዎች እንዴት መጠቀም እንዳለብን ጠንቅቀን ማወቅን ይጠይቃል። በሉቃስ ወንጌል ምዕራፍ 10 ከቁጥር 19 ጌታችን ኢየሱስ እንዲህ ይላል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላተም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ኃይል የሚለው ቃል የግሪክ አቻው ኤግዞሽያን የሚል ሲሆን ትርጓሜውም ስልጣን እንደማለት ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 እንዳስተማርን መንፈሳዊ ውጊያችን ማሰርና መፍታትን ያካትታል። በመንፈሳዊ ውጊያ ጸሎት ውስጥም የጠላትን አጋነንታዊ እንቅስቃሴዎችን የማገድና የእግዚአብሔር ፍቃድ ይፈጸም ዘንድ የመልቀቅ መንፈሳዊ ስልጣን ተሰጥቷቸዋል። እንዲህ አይነት ጸሎት በፈተና ሰዓት ነገሮችን ሰብሮ ለማለፍ እጅጉን አስፈላጊ ነው። አንዳንድ ጊዜ ጸሎቶቻችሁ ምላሽ የማያገኙት እግዚአብሔር ሊረዳችሁ ስለማይፈልግ ሳይሆን አጋነንታዊ ኃይሎች መልሱን ለማደናቀፍ እየሞከሩ ስለሆነ ነው። ዳንኤልም ቢሆን በሰማያት ላይ በነበረው መንፈሳዊ ውጊያ ምክንያት ጸሎቱ ለ21 ቀናት ዘግቶበት እንደነበር በትንቢተ ዳንኤል ምዕራፍ 10 ላይ ተጽፎ እናገኛለን። የመንፈሳዊ ውጊያ ጸሎት መንፈሳዊ ብስለት፣ መጽሐፍ ቅዱሳዊ እውቀትና ከእግዚአብሔር ጋር ጠንካራ የሆነ ግንኙነትን ይጠይቃል። በእግዚአብሔር የጦር ዕቃ ከተከበባችሁና በእርሱ ሥልጣን ሥር እየተመራችሁ ካልሆነ በስተቀር በራሳችሁ አቅም መንፈሳዊ ውጊያዎችን መፋለም አትችሉ። እውነት ለመናገር ብዙ ክርስቲያኖች ይህንን የጸሎት ክፍል የማይፈልጉትም ለዚህ ነው። ምክንያቱም የመንፈሳዊ ውጊያ ጸሎት እጅግ ከባድና በአጸፋው የጠላትን መልስ ምት የሚያስተናግድ ነውና። አራተኛ ትንቢታዊ ጸሎት ሲሆን ይህም ጸሎት ሪያክቲቭ ከመሆን ይልቅ ክርኤቲቭ የሚሆንበት ወቅት ነው። ትንቢታዊ ጸሎት የእግዚአብሔር ወደፊት ተስፋ ዛሬ ላይ እንዲመጣና ፍቃዱ እውን እንዲሆን መጸለይ ብሎም የእግዚአብሔር መንግሥት በምድር እንዲመሠረት ከእርሱ ጋር መተባበር ማለት ነው። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 12 እግዚአብሔር ለባሪያው የተናገረውን ነገር እንመለከታለን። እግዚአብሔርም እፈጽመው ዘንድ በቃል የተጋለውና መልካም አይተሃል አለኝ። እግዚአብሔር ቃሉን ይፈጽም ዘንድ ቢተጋም፣ ነገር ግን ወደ ምድር ይወርድ ዘንድ ቃሉን በጸሎት የሚያወጁለትን ሰዎች ይፈልጋል። ትንቢታዊ ጸሎት የሚሠራው ቃል ኪዳኑን በማወቅ ብቻ ሳይሆን የእግዚአብሔር ልብና ፈቃድ ከመረዳት ነው። ስለዚህ ዓላማውንና ፍቃዱን አስተውሎ መጸለይ ያስፈልጋል። ትንቢታዊ ጸሎት ስትጸልዩ እየጠየቃችሁ ያላችሁት እግዚአብሔር ነገሮችን እንዲቀይር ብቻ ሳይሆን ሮሜ 4 17 እንደሚገልጸው የሌለውን እንዳላደርጋችሁ በመጥራት የልቡ መሻት እውን እንዲሆንም ጭምር ነው። የእግዚአብሔርን የልብ መሻት ለማወቅ ፍቃዱን መረዳት ያስፈልጋልና፣ ይህ የጸሎት ደረጃ ከእግዚአብሔር ጋር ጥብቅ የሆነ ኅብረትን ማድረግ ይጠይቃል በመገኘቱ ቃሉን በመስማትና መንገዶቹን በመረዳት ውስጥ ጊዜን ስታሳልፉ በትንቢት መጸለይ ከቶ የማይታሰብ ነገር ነው። ይህ ነገሮችን በትንቢት ሳይሆን እግዚአብሔር ፈቃዱን ይፈጽም ዘንድ በጸሎት ከእርሱ ጋር መተባበር ማለት ነው። የትንቢት ጸሎት መነሻው የሰው ሳይሆን የእግዚአብሔር ምልከታ ነውና እጅጉን ኃያለው። እየጸለያችሁ ያላችሁት ስለ ችግር ሳይሆን ስለ እግዚአብሔር መፍትሄዎች ነው። በአሁናዊ ሁኔታዎች ከመገደብ ይልቅ እየጸለያቸው ያላችሁት ወደፊት ስለሚፈጠሩ ጉዳዮች ነው። ይህ ህዝብንና የታሪክ መስመር እስከ ወዲያኛው ሊቀይር የሚችል የጸሎት ደረጃ ነው። ነገር ግን ልክ እንደ ሌላ ሁሉ ትንቢታዊ ጸሎትም ከጀርባው ላይ እጅግ ታላቅ የሆነ ኃላፊነትን የተሸከመ የጸሎት ደረጃ ነው። በጸሎታችሁ ውስጥ የእግዚአብሔርን ቃል መናገር ስትጀምሩ ነገሮች በመንፈሳዊ ግዛት ውስጥ መለወጥ ይጀምራሉ። መላእክት ይሰማራሉ፣ አጋናንቶች ይናወጣሉ፣ ነገሮቻችሁም ከአፋችሁ ቃል ጋር መስማማት ይጀምራሉ። ይህ የጸሎት ደረጃ መንፈሳዊ ብስለትና መጽሐፍ ቅዱሳዊ መልእክት የሚያስፈልገውም ለዚሁ ነው። አምስተኛና የመጨረሻዊ ጸሎት ደረጃ የዝምታ ጸሎት ወይም የመቀራረብ ጥግ እንለዋለን። ጸሎት ቃላትን አልፎ ፍጹም ወደሆነ ከእግዚአብሔር ጋር ወደሚደረግ ህብረት የሚገባው እዚህ ጋር ነው። የዝምታ ጸሎት ስለ እግዚአብሔር ማውራት ሳይሆን ከእግዚአብሔር ጋር መሆን ማለት ነው። ይህ የመገኘት የማዳመጥ በፍቅሩ እና በጸጋ ውስጥ የመጥፋት ጸሎት ነው። መዝሙር 46 10 እረፉ፣ እኔም አምላክ እንደሆንኩ እወቁ ይለናል። ራፋ ያዳ የሚለው የዕብራይስጥ ቃል ትርጓሜው ማረፍና ጥልቅ የሆነ እውቀትን ማጣጣም የሚል ሲሆን ከማድረግ አልፎ ወደ መሆን የሚገባው ጸሎት አይነትም ይህ ነው። ይህ አንዳች ነገርን በጸሎት ለማሳካት መሞከራችሁን አቁማችሁ ዝም ብላችሁ የእግዚአብሔርን መገኘት የምታጣጥሙበት ጊዜ ነው። ኢየሱስን በአገልግሎት ወቅት ያሳየው የነበረው ይህንን የጸሎት አይነት ነበር። ሉቃስ 5፥16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ኢፒኮሪዮ የሚለው የግሪክ ቃል በድብቅ መሄድን አሊያም በዝምታ መሄድ የሚል ትርጓሜ ያለው ሲሆን ኢየሱስም ብዙውን ጊዜ ከአገልግሎት ስፍራው ለብቻው ፈቀቅ ይል የነበረው የሆነ ነገርን ለመጠየቅ ሳይሆን ከአባቱ ጋር ጥልቅ የሆነ ጊዜ ለማሳለፍ ነበር። የዝምታ ጸሎት የእግዚአብሔር መገኘት ለእያንዳንዱ ጥያቄ ምላሽ፣ ለችግሮቻችን ሁሉ መፍትሄ እና ለልብ መሻት ሁሉ እርካታ እንደሆነ የምትረዱበት ጊዜ ነው። ይህ ነገሮችን ከመፈለግ አርፋችሁ ራሱን እግዚአብሔርን የምትፈልጉበት ወቅት ነው። ይህ ከላይ ወደታች ከውስጥም ወደ ውጪ የሚለውጣችሁ የጸሎት አለት ነው። ምክንያቱም እግዚአብሔርን እያወራችሁት ብቻ ሳይሆን እያጣጣማችሁትም ጭምር ነው። እዚህ ደረጃ ላይ ስደርሱ ጸሎት በቃላት መገንባቱን ያቆምና ቃል የለሽ ኅብረት መሆኑ ይጀምራል። ከዚያም ይህ ነገሮችን በጆሮአችሁ ሳይሆን በመንፈሳችሁ መስማት የምትማሩበት ስፍራ ይሆናል። ከእግዚአብሔር ጋር ለሰዓታት ቁጭ ባላችሁበት፣ ምንም እንኳን ከአፋችሁ የወጡት ቃላት ጥቂት ቢሆንም እንኳን በጸጋው ኃይል በመሞላታችሁ ምክንያት ሺህ ቃላት ከሚሰሩት በላይ ሆኖላችሁ ልትነሱ ትችላላችሁ። ሺያክ የሚለው የዕብራይስጥ ቃል ማሰላሰል ወይም መግባባት የሚል ትርጓሜ ያለው ቢሆንም በብሉይ ኪዳን መጻሕፍት ግን ብዙውን ጊዜ ጸሎት የሚል ትርጓሜ ተሰጥቶት እናየዋለን። እንዲህ ያለው ጸሎት ልክ የእግዚአብሔር ባህሪ እናንተነታችሁ ውስጥ ዘልቆ እስኪገባ ድረስ በእግዚአብሔር መገኘት ውስጥ መሰንበት ነው። ክብሩን ጠብቃችሁ ከክብር ወደ ክብር እየተለወጣችሁ ነው እና በሕይወታችሁ ለውጥ የሚጀምረውም እዚህ ጋር። እነዚህ አምስት የጸሎት ደረጃዎች አንዱ በቀደመው ላይ የተገነባ ነው እና ሕይወትን የሚለውጡ ናቸው። ስለ ምልጃ ጸሎት ስትማሩ በላዩ ላይ ትጨምሩበታላችሁ እንጂ የልመና ጸሎትን አትጥሉ። ስለ መንፈሳዊ ውጊያ ስትማሩ ከምልጃችሁ ጋር ታስኬዱታላችሁ እንጂ የምልጃ ጸሎትን አጥሉትም። እያንዳንዱ ደረጃ የጸሎት ሕይወታችሁንና ማንነታችሁን ያሳድጋል፣ ኃይልንም ያስጣጥቃል። እጅግ የማይታመኑ የሚመስሉ የጸሎት ምላሾችን የሚገኙት ነገሩ በሚፈልገው መጠን በአምስቱም የጸሎት ደረጃዎች የሚተጉ አማኞች ናቸው። እያንዳንዱ ደረጃ የጸሎት ሕይወታችሁንና ማንነታችሁን ያሳድጋል፣ ኃይልንም ያስታጥቃል። እጅግ የማይታመኑ የሚመስሉ የጸሎት ምላሾችን የሚያገኙት ነገሩ በሚፈልገው መጠን በአምስቱም የጸሎት ደረጃዎች የሚተጉ አማኞች ናቸው። መቼ መለመን፣ መቼ መማለድ፣ መቼ መዋጋት፣ መቼ በትንቢት መጸለይና መቼ በእግዚአብሔር መገኘት ውስጥ አርፎ መቀመጥ እንዳለባቸው ያውቃሉ። በማንኛውም መንፈሳዊ ሁኔታዎች ውስጥ ውጤታማ የሚያደርጋቸው ሙሉ የጸሎት ክህሎትን ታጥቀዋል። ልክ የሙዚቃ መሳሪያ ለመጫወት እንደምትማሩ አድርጋቸው አስቡት። በመጀመሪያ መሰረታዊ ኖቶችን እና ቀላል ሙዚቃዎችን ትማራላችሁ። ከዚያም የተለያዩ ስታይሎችን ወደ መጫወትና የተራቀቁ ቴክኒኮችን ወደ መጠቀም ታድጋላችሁ። አንድ የሙዚቃ መሳሪያ ላይ ማስታር ያደረገ ተጫዋች በእያንዳንዱ ደረጃ ላይ ያሉትን ክህሎቶች ካዳበረ ቀላል ዜማዎች እስከ ተራቀቁ የዜማ ቀመሮች ድረስ መጫወት ለእርሱ ከባድ እንደማይሆንበት፣ ጸሎትም የሚሰራው በዚህ አይነት መንገድ ነው። ብዙ ክርስቲያኖች ከመጀመሪያው የጸሎት ደረጃ ፈቀቅ ማለት የማይችሉት እያንዳንዱ ደረጃ ጽናትን መስዋዕትነትንና መንፈሳዊ ብስለትን ስለሚጠይቁ ነው። የልመና ጸሎት ስለ እናንተ እና ስለ ፍላጎቶቻችሁ የምትጠይቁበት ክፍል በመሆኑ ከሁሉም ይልቅ ቀላል ነው። ምልጃ ደግሞ በተቃራኒው ራሳችሁን ገለል አድርጋችሁ ሌሎችን የምታስቀድሙበት ክፍል በመሆኑ ትንሽ ፈታኝ ይሆናል። የውጊያ ጸሎት መንፈሳዊ ብቃትን የሚጠይቅና ብሎም አጋንንታዊ አጸፋዊ ምላሽን የሚያነቃቃ በመሆኑ ብዙ አይደፈርም። ትንቢታዊ ጸሎት ከእግዚአብሔር ጋር መጣበቅንና ፍቃዱን መረዳትን ይጠይቃል። የዝምታ ጸሎት ደግሞ ከነዚህ ሁሉ በተለየ መልኩ ብዙዎች ሊሰጡት የማይፈልጉትን የዝምታና የጥሞና ጊዜን ይሻል። ሌላኛው ክርስቲያኖች መሰረታዊ የጸሎት ደረጃ ላይ የሚቆዩበት ምክንያት እንደዚያ ማድረግ እንደሚገባቸው በማመናቸውና ብዙ አብያተ ክርስቲያናትም በማስተማር ጊዜያቸውን የሚያጠፉት ስለ ልመና ጸሎት ብቻ በመሆኑ ነው። ስለዚህ ሰዎች ስለሚያስፈልጓቸው ነገሮች እግዚአብሔርን መጠየቅ ብቻውን ጸሎት አድርገው ይወስዱታል። ይልቁንም ጸሎት ከእግዚአብሔር ጋር የሚደረግ ጥልቅ ግንኙነትና ታላቅ መንፈሳዊ ስልጣን መሆኑን አይረዱትም። በተጨማሪም ፍርሃት ሰዎች በዚህ ደረጃ ላይ እንዲጸኑ የሚያደርጋቸው ሌላኛው ምክንያት ነው። ሰዎችን ማን ያስፈራቸዋል? ምልጃ ስሜታዊ ብስለትን ይጠይቃል። ውጊያ ጠላትን አጸፋ ያነሳሳል። ትንቢታዊ ጸሎት ኃላፊነትን በጫንቃ ላይ ያሸክማል። የዝምታ ጸሎት ደግሞ ራስን ሙሉ ለሙሉ በመክፈት መንፈስን ለእግዚአብሔር አሳልፎ መስጠትን ይጠይቃል። ስለዚህም ሰዎች ይህንን ሁሉ ኃላፊነት ከመሸከም ይልቅ በልመና ጸሎት ላይ መሰንበትን ይመርጣሉ። ነገር ግን በጸሎት ዓለም ረጅም ርቀት ለመጓዝ እያንዳንዱ ደረጃ ከእናንተ የሚጠበቀውን ዋጋ ለመክፈል መዘጋጀት መቻል አለባችሁ። ውጊያ ድፍረትና ስልጣንን፣ ትንቢት ኅብረትንና መገለጥን፣ የዝምታ ጸሎት ጊዜንና እረፍትን ይሻል። ዝግጅታችን ይህንን ይመስል ነበር። ለወዳጆቾ ማጋራትን አይርሱ። ቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ ደግሞ አይዘንጉ። ተባረኩም።